ንጽደቅ እንከ በተፋቅሮ ወንብዛህ በኩሉ ዘብነ በክርስቶስ ዘውእቱ ርዕስ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕመናን ምዕራፍ አራት ከቁጥር አስራ አምስት ላይ የምናገኘው አባታዊ መንፈሳዊ መመሪያ ነው። በቅድሚያ ብፁዕ አቡነ አትናቴዎስ የደቡብ ወሎ በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ አስተዳደር አይጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ህርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጣልያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ፣ የደቡብ ወሎ፣ የሰሜን ወሎ አይጉረ ስብከት የስራ ኃላፊዎች ከአዲስ አበባ ሀገረ ስብከት የመጣችሁ የአድባራት አስተዳዳሪዎች፣ የደቡብ ወሎ ሀገረ ስብከት ወረዳ ሊቃነ ካህናት፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በየማረጋችሁ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያን፣ ዘማሪያት፣ ምእመናን እና ምእመናት፣ ክቡር ኮሚሽነር ዘለቀ፣ የደቡብ ወሎ ዞን የሰላምና ደህንነት መምሪያ ኃላፊ፣ የዞኑ ተወካይ፣ በቅድሚያ በለውል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን የሁላችን አስገኝ ጠባቂና መጋቢ አምላካችን እግዚአብሔር በድጋሚ ይመስገን። እግዚአብሔር ፈቅዶ በኒህ የቤተ ክርስቲያን አይማድ በሆኑ በብፁዕ አቡነ አትናቴዎስ በብፁዕ አቡነ ቄርሎስ ጸሎት እየተጠበቅን፣ ምክር እየተመራን፣ አብረን እንድናገለግል ምኞቴን ለመግለጽ ፍላጎቴን ለመግለጽ እንደ መነሻ እንደ ርዕስ ያደረግኩት ብርሃነ ዓለም ቅዱስ ጳውሎስ በማረሚያ ቤት እያለ በስልሳ ሶስት ዓመተ ምህረት ገደማ በኤፌሶን ላሉ ምእመናን የምእመናን እረኞች ሲጽፍ የተናገረውን ቃል እንደመነሻ ወስጃለሁኝ። ይህም ቃል በመግቢያ እንደሰማችሁት አላ ንጽደቅ እንከ በተፋቅሮ ወንብዛህ በኩሉ ዘብነ በክርስቶስ ዘውእቱ ርእስ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ይህ መንፈሳዊ መመሪያ ቅዱስ ጳውሎስ የኤፌሶን ክርስቲያኖች ለወንጌሉ እንደሚገባ እየተመላለሱ ወደ ተሻለ እድገት ይደርሱ ዘንድ የሰጠው መመሪያ ነው። በዚህ መንፈሳዊ መመሪያ ሁለት የእድገት ምንጮችን አይተናል። ሁለት የእድገት ምንጮች አይተናል። እነሱም እውነትና ፍቅር ናቸው። ለማደግ ለመለወጥ፣ በስጋም በነፍስም ጥሩ ደረጃ ላይ ለመድረስ አባታችን ቅዱስ ጳውሎስ የመንፈስ አባታችን በጊዜው ለኤፌሶን ምዕመናን ከዛም በኋላ ላለነው ምዕመናን የእድገት ምንጭ ይሆናሉ ብሎ ከብዙ ነገሮች በተለየ መልኩ ያስቀመጣቸው እኒህን ወሳኝ ነገሮች ናቸው። እነሱም እውነት፣ ፍቅር ናቸው። መንፈሳዊ ሰው እውነትን በፍቅር ይይዛል፣ እውነትን በፍቅር ይገልጻል፣ ያስተላልፋልን ፍቅር የሌለው ሰው እውነትን ነው ብሎ እውነት ነው ብሎ ያሰበውን በጥላቻ ይገልጻል። ያለ ፍቅር እውነት አያንጽም፤ ይልቁንም የሰውን ስሜት ይጎዳል፣ መከፋፈልንም ያስከትላል። ምንም እውነት አስፈላጊና ወሳኝ ቢሆንም ፍቅር ከሌለበት አይጠቅምም። እውነትን የእውነት ሐሳብን በፍቅር ብንገልጽ በፍቅር ብናስተላልፍ እናተርፍበታለን። አንዳንዶቻችን ደግሞ እውነት የሌለው ፍቅር ላይ እናተኩርና የሰዎች ስሜት እንዳይጎዳ በማሰብ እውነትን ከመናገር እንቆጠባለን። ይህም ሰዎችን አውቀውም ይሁን ሳያውቁ በያዙት የስህተት መንገድ እንዲቀጥሉ ያደርጋል። የቤተ ክርስቲያንንም ስም ያጎድፋል። ስለዚህ ሌላውን ሊረዳና ሊያሳድግ በሚችል ደረጃ እውነትን በፍቅር ልንገልጽ ይገባል። የእውነትና የፍቅር ጥምረት ውጤቱ በረከትና ሕይወት ናቸው። በእውነት ብንንቀሳቀስ እውነትን በፍቅር ይዘን ብንገኝ የእውነት የፍቅር ጥምረት ውጤት ህይወት፣ በረከት ናቸው። ሁላችንም ቤተ ክርስቲያንን የምናገለግለው በረከት ለማግኘት ጊዜያዊውንም ዘላለማዊውንም ህይወት ለማግኘት ነው። ፍቅር ካለ እውነት ካለ በረከትም ህይወትም የእኛ ገንዘቦች ናቸው። እውነተኛ ፍቅር ጊዜን፣ ቦታን፣ ወቅትንና ሌሎችን አስቻይ ሁኔታዎች ታሳቢ አድርገን የአመለካከትንና የሀሳብን ልዩነት ጥቅም ላይ የምናውልበት መሳሪያ ነው። ፍቅር ጊዜን፣ ሁኔታዎችን፣ ወቅቶችን ታሳቢ በማድረግ ልዩነትን ጥቅም ላይ የምናውልበት መሳሪያ ነው። የሀሳብ ልዩነት፣ የአመለካከት ልዩነት ተፈጥሯዊ ነው። ኃጢአት አይደለም። በሀሳብ በአመለካከት ልዩ የምንሆነው ኃጢአተኞች ስለሆንም አይደለም። ይሄ ተፈጥሯዊ ነው። የሀሳብን ልዩነት የአመለካከትን ልዩነት በፍቅር ብናሰላስለው ጥቅም ላይ ይውላል። የሁላችንም አመለካከት አንድ ቢሆን እድገት አይኖርም። የአመለካከት ልዩነት ከማን የማን የአመለካከት የሐሳብ ልልና ይሻላል ብለን መርጠን የተሻለውን ሐሳብ ይዘን ቤተ ክርስቲያንን ሀገርን እንድናሳድግ ያደርጋል። ግን ይሄ የሚሆነው ፍቅር በልባችን ሲኖር ነው። እና ፍቅር እኒህን ሁለት ነገሮች የሚያሰላስል ነው። ልዩነትን ጥቅም ላይ ስናውል ከምናገኛቸው ሀብታት መካከል አንዱ ኅብረት ነው። ኅብረት የቱንም ያህል አስፈላጊ እንደሆነ ብናውቅም ያለ ፍቅር ግን አይገኝም። ፍቅር ሲኖር ኅብረት ይገኛል። የኅብረት መገኘት ደግሞ መንፈስ ቅዱስ በአገልጋዩ በዳዊት አድሮ እንደነገረን የበረከት የጊዜያዊውና የዘላለማዊ ሕይወት ምንጭ ነው። ናሁ ሰናይ ወናሁ አዳም ሶበ ይሄልዉ አኀው ኅቡረ ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ከመእፍረት ዘይውህዝ እምርእሱ እስከ ጽሕሙ ጽሕሙ ለአሮወን ዘይወርድ ይበህባን መልበሱ። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም እስከ ልብሱ አንገትዬ እንደሚወርድ ውድ ሽቱ ነው የወንድሞች ኅብረት ደግሞም በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከትን ህይወትን እስከ ዘላለም አዟልና። ለልዩ አገልግሎት የተመረጠው አሮን የሚቀባ ውድ ሽቱ ከጢሙ እስከ ልብሱ አንገትጌ ሲወርድ ጠል ከአርሞንኤም ተራራ ወደ ዝቅተኛው ዝቅተኛውን የጽዮንን ተራራ ሲያረሰርስ ደስ እንደሚያሰኝ የወንድማማች ህብረትም እንዲሁ ደስ ያሰኛል። መንፈስ ቅዱስ በዳዊት እንደነገረን የወንድሞች አብሮ መኖር መልካም ነው የተወደደ ነው ይልና፣ እንደሰማ ነው ለልዩ አገልግሎት የተመረጠው አሮን ልዩ የሆነ ውድ የሆነ ሽቶ ከራሱ ላይ ሲፈስ ጽሕሙን ከጽሕሙም አልፎ የልብሱን አንገትዬ ሲነካ በዛ ላይ ሲወርድ ደስ ያሰኛል። ከረዥሙ ከአርሞኒየም ተራራ የሚወርደው ጠል የጽዮንን እና ሌሎችንም ትንንሽ አድባራት ተራሮች ሲያረሰርስ ደስ እንደሚያሰኝ ህብረትም እንዲህ ደስ ያሰኛል ይልና እስመ ህየ አዘዘ እግዚአብሔር በረከቶ በዚያ በወንድማማች በወንድማማች ህብረት መካከል እግዚአብሔር በረከትን የዘላለምንም ህይወት አዟልና፣ ሁላችንም አገልግለን ልናገኝ የምንፈልገው በረከት ነው፣ የዘላለምንም ህይወት ነው። የዚህ ምንጭ ደግሞ አንድነት ነው፣ ህብረት ነው፣ መተሳሰብ ነው። የህብረት የመተሳሰብ የአንድነት ምንጩ ደግሞ ፍቅር ነው። በዚህ መሰረት ቅድስት ቤተ ክርስቲያናችንን አንድ ሆነን ብናገለግል እድገትም በረከትም የጊዜውም ህይወት የዘላለም ህይወት በእኛ እጅ መሆኑን ነው መንፈስ ቅዱስ በዳዊት በኩል የነገረንና በዚህ መልኩ በእኒህ ታላላቅ አረጋውያን አባቶቻችን ምክር እየተመራን ጸሎት እየተጠበቅን ሁላችንም አገልጋዮች፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት ብናገለግል መንፈስ ቅዱስ ከኛ ጋር ነው። እጅግ እድለኞችም ነን፣ እኛ ባለጸጋዎችም ነን የተለየን ባለጸጋዎች ነን። ባለስጦታዎች ነን። የተለየን ባለጸጋዎች የምንሆነው የምን ሆነው ዋጋ ከፍለን ያላቆየናቸው እግዚአብሔር እንደ ጸጋ ሰጥቶ እድሜ ሰጥቶ በዚህ እድሜ ልክ አብረውን እንዲቆዩ የፈቀደልን ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ቄርሎስ ከእኛ ጋር ስለሆኑ ይሄን እንደ ትንሽ ስጦታ እንዳታዩት። የእነሱ መኖር ጥቅሙ ለእነሱ እንዳይመስላችሁ፣ ጥቅሙ ለእኛ ነው። ብፁዕ አቡነ አትናቴዎስ እንደሰማነው አሁን በታሪካቸው በማዕረገ ጵጵስና ብቻ 41 ዓመት ያገለገሉ ብዙ ተመክሮ ያላቸው ቁጥብ የሚናገሩት መሬት ላይ ጠብ የማይል አስበው ለሰው ሊጠቅም በሚችል መልኩ የሚናገሩ የጸሎት አባት ናቸው። እሳቸውን በመካከላችን ማግኘት ማለት ቀላል ስጦታ እንዳይመስላችሁ። ብፁዕ አቡነ ቄርሎስ በማዕረገ ጵጵስና ብቻ 39 ዓመት ይኸው እያገለገሉን ነው፣ በማህሌቱ በአውደ ምሕረቱ በአስተዳደሩ በሁሉም ነገር ሙሉ የሆኑት አባታችን መኖር ለእሳቸው ከባድ ቢሆንም አሁን ባየነው መልኩ እንዳያችኋቸው፣ የእሳቸው መኖር ግን ለእኔና ለእናንተ ልዩ ስጦታ ነው። እኒህን ሶስት አህጉረ ስብከት ከሌሎቹ የሀገራችን አህጉረ ስብከት ልዩ እድለኞች የሚያደርጋቸው በኒህ በሶስቱ ሊቃውንት ጳጳሳት፣ ምክር የሚመሩ ጸሎት የሚጠበቁ በመሆናቸው ሶስቱም ሀገረ ስብከት ሰሜን ወሎ፣ ደቡብ ወሎ፣ ኬሚሴ ሀገረ ስብከት የታደሉ ናቸው። የታደልንን ደስ ይበላችሁ በእውነት። ስለዚህ በዚህ መሰረት እግዚአብሔር ቢፈቅድ በጸሎታቸው እየተጠበቅን በምክራቸውም እየተመራን እናገለግላለን። የእግዚአብሔር ፈቃድ ይሁንልን። ወስብሐት ለእግዚአብሔር።